ሲስተር፣ ሁሉም ሰው አፍጥሮ ተራዊ ከሄደ በኋላ ምን አሳየ? እስቲ አንተ አሁን ከተራዊ በኋላ ያለባትን ስራ አታውቅም። እንደሚያታቅም ያስምልሃል። አንተ ብትሆን ሁለተኛ አልበላም ትላለ። የፈጥር ሰዓት እኮ ሽር ጉድ የምትለው አንተ ለማስፈጠር ነው። አልገባህም እንጂ አንተ ገማው ነው። ሰምታችኋል። አንድ ፓስተር ወንድማችን ደሞ እስልምና መቀበል እፈልጋለው እያለ ነው። እስልምና መቀበል እፈልጋለሁ ብዙ ዓመት በጠንተ ውስጥ ኖር ያለው ከ1994 አራት ጀምሮ እስካሁን ኖር ያለው እስካሁን የኔ ህይወት ልቀየር አልቻለም። ይህ ህማም ነው። እኔም ምንም አለ የአዱኛ ህይወትህን ብቻ ሳይሆንም የአኺራም ህይወት ነው የሚቀየረው። ባይኖርህም ካሉት በላይ ደስተኛ ሆነ የምትኖርበት ዲን ነው። እስቲ ሙስሊም ላደረገን ጌታ እናትን በዚህን ሰዓት ማይወድ አለ ብያ አላስብም። እናት በየትኛውም አይነት ሁኔታ ብትሆን የእሷ ፍቅር አይለየንም። ያም በልቃው ልጅነት ሰላው ከንክፋድ ደህንነት አይኑ ይጥፋ የሚባለው ለዚህ ነው። ደህንነት እጅግ በጣም አደገኛ ነገር ነው። ይህንንም አስመልክቶ ኢትዮጵያውያን በማልቀስ ከዓለም አንደኛ ደረጃን ይዟሉ ሲባሉ ሰምታችኋል። ኢትዮጵያ በማልቀስ እና እንባ በማፍሰስ ውድድር አንደኛው ታች የሚሉ በኤአይ የተሰሩ ቪዲዮዎችም አሁን ላይ በሰፊው የተሰራጩ መሆኑን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በዚህ ቪዲዮ ላይም ታዲያ ይህ የምትመለከቱት የኢትዮጵያ ባንዲራን የለበሰው ተስፋ የተባለው ግለሰብ ቻይና እና አሜሪካን በመብለጥ ከባድ የተባሉ እንባዎችን አፍስሶ እዚህ ጃር ውስጥ ጠብ ጠብ ካደረገ በኋላ በሚሊሊትር ተለክቶ፣ በዚህም ታዲያ ኢትዮጵያ የወርቅ ተሸላሚ ሆናለች ይላል ይህ የኤአይ ቪዲዮ። ታዲያ ብዙዎች እውነት መስሏቸው እንዴት ነው እያሉ ሀሳባቸውን እየሰጡበት ይገኙ ነበር ነገር ግን ይህ ፍጹም ውሸት ይሁንና በአርቲፊሻል ኢንተለጀንስ የተሰራ ቪዲዮውን ትንሽ ቀንጨባ አድርገ አሳያቸዋለሁ ሀሳባቸውን ስጡበት አንዱ ወንድሜ ምን ይላል ሆዲ አባውን ኤአይ ያውጣል አለ እኔ የለሁበት እኔ እኔ አላልኩም ፖለቲካ ወሬ እኮ አይመቸኝም እቺ ልጅ ስመለከት ነው ነገሩን ለማመን የተገደድኩት

አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ውላችኋል? እንዴት አመሻችሁ? እንዴት አነጋችሁ? እንዴት ዛሬ እጅግ በጣም ብዙ ነገሮች ላይ የምንወራራበት ነገር አለ። የመጀመሪያውና ቀዳሚ የምናደርገው ደግሞ አንድ ወንድማችን ሙኣዝ ሀቢብ የሚባለው ወንድማችን እና ኡስታዝ ሳዳት ከማል የሌለ ግብ ግብ ውስጥ ገብተዋሉ። ይህንን ነገር እንመለከታለን። ሲቀጥል ደግሞ የሙፍቲ ልጅም የተናገረው ንግግር አለ፣ እሱንም እንመለከታለን። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። እንዴት እያመሻችሁ ነው? እንዴት እያነጋችሁ ነው? ላይፍ እንዴት ይዟችኋል? ትምህርት ስራ አልሐምዱሊላህ ዛሬ አጠር ያሉ ወሬዎች ስላሉን፣ እንግዲህ አጠገባችሁ የሆነ ነገር እንዳይጠፋ፣ ውሃ ቆሎ እንዳይጠፋ፣ ነገር እንዳይጠፋ፣ ቪዲዮዎችን ከመጀመራችን በፊት ሁላችንም ላይክ እያደረግን 17896 ላይክ የዚህን ቻሌንጅ ጀምረናል እስካሁን አልደረስም። እንዲህ ምን ስንት ህዝብ ነው እኮ ያለ? ስንት ሚሊዮን ህዝብ ያለ? 17896700 ላይክ እንዴት እናጣለን? አናጣም፣ አናጣም። ሁላችንም ላይክ እያደረግን ቪዲዮን እንጀምር። ትላንትና ይህንን በ150 ብር የገዘቡትን ሽቶ ተቀብቻ ሀብታን ቤት ሲሄድ ማን ነው እዚህ ቤት የፈሳው ብሎ ሙድ ያዙብኝ። አይ የምናት

አዳዲስ የሞት ዜናዎችን የማናጸው እንደ ኢትዮጵያ አንድ የገጠመን ችግር አለ። እሱም ምንድነው? የትራፊክ አደጋዎች ብዙ ጊዜ ብዙ ችግሮችን ይዞ እየመጡብን ነው። ከዛም ባለፈ ደግሞ አሁን ደግሞ የባቡር ሁኔታ ማስቸጋሪ ሁኔታ ላይ ደርሰዋል። ከመቅረት ይሰውረን። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ ሀያ ዘጠኝ ሰዎች ላይ ደግሞ ከባድና ቀላል ጉዳት መድረሱ ተሰምቷል። አደጋውም የደረሰው መነሻውን ከደወሌ ወደ ድሬዳዋ ሲሄድ የነበረ ባቡር ላይ ሲሆን ከለሊቱ ስምንት ሰዓት በሶማሌ ክልል ሺኒሌ የተባለ ላይ ባቡሩ በደረሰበት አደጋ እንግዲህ አስራ አራት ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድ ከባድና ቀላል የአካል ጉዳት እንደደረሰ ተሰምቷል ማለት ነው። የአደጋው መነሻ እንዲሁም ደግሞ አደጋው በምን ምክንያት እንደደረሰ ምንም የታወቀ ነገር የለም፣ በማጣራት ላይ እንደሆኑም ጭምር ተሰምቷል ማለት ነው። በአዲስ መረጃ መልሳ ላይ ፕላስ ሙክቷ የተጫራቸው ቤተሰቡ ነው። መልካም ቀን። በምን አይነት ቀን እንደምን ሞት አናውቅም። እናንተ ጭንቀቱ ግን ይዟችኋል። ጭንቀት ምናምን አያስፈልግም። እዚህ ቤት ከመጣችሁ በምን አይነት ቀን እንደምን ሞት አናውቅም። በቃ ያለችን እድሜ በጣም አጭር ስለሆነች ሪላክስ ለማድረግ ሞክር ይለኛ ማስተማር ማስጀመሪያ ነው። አላህን እያስደሰተ ሪላክስ እያደረገን እንኖራለን እንጂ ስንት ሺህ ዓመት የእውነት ነው እምላችሁ እድሜያችን በጣም ትንሽ ናት። ትላንት ያጣናቸው አሊማችን ሙፍቲያችን ሀጂ ኡመር ኢድሪስ ልጅ የሆነው አንድ ጉርማሳ ማሳ እንዲ ሲል ተናግሯል። ከማረፋቸው በፊት ሁሉንም ሰው ደጋግሞ አውፍ ብለዋል። የኢትዮጵያ ህዝብ የዓለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን ወዳለው አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም ኢስቲግፋር አድርጉላቸው። ልጃቸው እንዲህ ሲል መልእክቱን አስተላልፏል። እሳቸው የእኔ አባት ብቻ ሳይሆኑ የሁላችንም አባት ናቸው፣ አላህ በጀነት አልፍርዶስ ያኑራቸው ሲልም ዱዓውን አድርጓል። አላሁመ አሚን። እኛም ጀነት አልፍርዶስ ውስጥ የምንገናኝ አላህ ያድርገን እንላለን። በሌላ ዜና ደግሞ ኡስታዝ ሳዳት ከማል በዚህ ጉዳይ ላይ አንድ ነገር አውርቷል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ያላህ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው ሚል ከአቡበክር ስዲቅ ረዲየላሁ ዐን የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድ ነው? የህይወትን የተውሒድን ዳር ድንበር ማስከበር ነው፣ ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። ይህንን ነገር ደግሞ የሰማው ሙኣዝ ሀቢብ ደግሞ ቁጣውን ገልጿል። ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻ እናት፣ ምን አይነት እናት ብትወልዳችሁ ነው? እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ። ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ! ምን አይነት ተርቢያ! ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ አይሁድ አይሁድ ሞቶ ለአይሁድ ያለቀሱ ነብይን ምንከተል ሰዎች ነን ነው የምትሉት? እናንተ አሁን ሙስሊሞች ነን ልትሉ ነው? እስልምና ነው የምንወክለው ልትሉ ነው? አደብ ይዛችሁ። ምን አይነት ፋብሪካ ነው የሚያመርታችሁ እናንተን?

ሙኣዝ አልገባውም። እሳቸው በመሞታቸው የተደሰተ አንድም አካል አለ ብዬ አላስብም። አንዳንድ ሰዎች ባለማወቅ ሚዲያ ላይ እንኳን ሞቱ እንደዚህ እንደዚያ የሚሉ አይነት ሰዎች እነሱ ትክክል ናቸው ብዬ እኔም አላስብም። በመሞቱም እኔ ሀቂቃ ደስተኛ ነኝ። አልሐምዱላ ለዚ አራላሲቀጥል ደግሞ ውስታትሳዳት ከማል የተናገሩት ንግግር በእሳቸው ቀብር ላይ የሚደረጉ አንዳንድ ነገሮች ሊኖሩ ስለሚችሉ ያንን ነገር መጠንቀቅ አለብን የሚለው እንደ መልእክት እያስተላለፉ ነው መዋዝ ግን ውስታሳዳት ከማልን የተረዳ አይመስለኝም ውስታሳዳት ከማል የፈሩት ግን ይህንን ነው ይህ በጣም አስደንጋጭ ቪዲዮ ነው ፈተናው ትልቁ ፈተና ከዚህ ጀምሯል መልክቱ ለብዙች እንዲዳረስ በደንብ ሽርና ኮፒሊንክ አድርጉ የሽርኩ ጅማሩ ይሄ ነው አላህ የሽርኩን መጨረሻ እንዳያሳየን። ግንዶ አድርጉ። የመጅሊስ አመራሮችና ሐጅ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ጁመር ቤተሰብን ሙፍቲ ጁመር ከህዝብ ጋር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ጁመር ከዛ አምስት ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት አምስት ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድን ነው ያልተቀበረው ሌላ ሰው እዚያ ጋር? ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀምር በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ጀመር እየተሰገደ ነበር ላለመስገዱ ምንም ወስትና የለን። ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም፣ ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች፣ የእሳቸው ልጆች ቀልብ ቢኖራቸው ኖሮ ወላሂ እና አታርጉትም ነበረ። በእልህና በጨለምተኝነት ተንርታችሁ እንጂ። አላህ ሱብሐነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። ይሄ ነገር አስፈሪ እንደሆነ እየተመለከትን ነው። እንግዲህ እሳቸው ከሞቱ በኋላም በእሳቸው የተደረጉበት ምንጣፍ ላይ ምንጣፉን እያበሱ ራሳቸውንም እያበሱ ነው የሚገኙት። ይሄ ነገር ከእሳቸው የሆነ ነገር ፍለጋ ነው። ከሞቱ ደግሞ ከተቀበሩ በኋላ ደግሞ ያለው ነገር እጅግ በጣም አስፈሪ ሊሆን ስለሚችል በዛ ላይ ደግሞ ቦታዎቹ ተመቻችተዋል እያሉ ነው። አንድ ሺ ካሬ ሲሉ ሰምታችኋል የቀብር ቦታ ተፈቅዶላቸዋል። ያ ነገር ለእንደዚህ አይነት ነገር ምቾት ስለሚፈጥር አስደንጋጭ እየሆነ ነው በሚል ኡስታዝ ሳዳትም እየጨው ነበር፣ አንዳንድ አሊሞችም እየጨው ነበር። ሌሎቹ ደግሞ ይህንን ንግግር ወደ ሌላ ተወርግመው ወደ ጸብ ውስጥ እየከተቱት ነው የሚገኘው ሀላኩል ሃሌን። ይሄ ነገር ከባድ ይመስለኛል። ከዚህ በፊት ደግሞ ኡስታዝ ሳዳት ከማልን የተሳደበው ሳላህ ጅብሪል ደግሞ ተመልሶ ይቅርታ ጠይቀዋል። እኔ አንተን የማይሆን ማለት የማይገባኝን ንግግር የተናገርኩት በአደባባይ በሚዲያ ነው እና አንተንም ይቅርታ መጠየቅ የምፈልገው በሚዲያ ነው። ስለ እንደዛ ከሆነ አልገባም ብለህ የነበረ ግን በቃኔ ውስጤ እየከበደኝ ስለሆነ ያጠፋሁት በሚዲያ ስለሆነ በሚዲያ ይቅርታ መጠየቅ ስለምፈልግ ነው። ኮሜንት ላይ ሳይገባኝ አንተን ሳላቅህ ላወራሁት ነገር በእነሱ ፊት አፉን እንድትለኝ ነው የምፈልገው። ወንድሜ ሳለ ትላንትም ነገር ያለው እኛ ሙስሊሞች ብንችል ማለት ነው በተለይ ደግሞ እንደዚህ ያስተምራሉ የሚባሉ ሰዎች ሆደ ሰፊ ሊሆኑ ነው የሚገባው። ከምንም በላይ በእኔ ሀቅ አንድም ሙስሊም እንዳልተያዘ እኔ ያውቃለሁ። ለምን እኔ ከልቤ ላኢላሃ ኢላላህ ያለን ሰው ሁሉ አፉ ብዬ ያለው፣ ዑመር ኢብኑል ኸጣብ ረዲያላሁ አንህ ሰላት እያሰገዱ ሁለት ስለት ባለው ሁለት ጫፍ ባለው ሰይፍ ነው ተወግተው ያ ሁሉ አደጋ የደረሰባቸው ከዛ ጠየቁ። እሳቸው ያው በሕይወት በነበሩ የመጨረሻ አስተንፋሳቸው ላይ ማን ነው ግን እኔ እንደዚህ የገደ ያቆሰለኝ? አሉ እገሌ የሚባለው እሳት አምላኪ ነው ሲባሉ ምናሉ አሉ፣ አልሐምዱሊላህ ለአላህ አንድም ቀን ሱጁድ አድርጎ ማያቅ ሰው እንኳንም የሆነ እሱ። እንደዚህ ብሎ ረሳላ ይቅርታውን ተቀብሎ፣ ከዚህ በፊት የተሰደብኩትም ነገር ካለ ሁሉም ሰው በእኔ ሀቅ አያዝም ብሏል። ሁሉም ይቅርታ ብያለሁ እያለ ነው። ይህን ሰምታችሁ ደግሞ ተሳደቡ አሉ አሉ አሉ፣ እባክህ እኔ የፖለቲካ ወሬ እኮ አይመቸኝም። በሌላ መንገድ ደግሞ አንዳንድ ክርስቲያኖችም ደግሞ የሚያወሩት ነገር እጅግ በጣም ያሳዝናል። ሀጂ ቦታ አለ፣ ልምጣ ይሻለኛል እኮ ከእርሶ ጋር ማቀመጥ እርሶን አላቀውት በአካል ማለት ነው በስምም እንደሱ በመልክ አለቆት ግን በስም አቆታል። ግን እርሶ ሞት ሲባል ፍርሃት ትሰማኝ ውስጤ ትጨነቅ እች ሀገር ሰላም የላት? ማን ነው ሰላም የሚያሰጥን? በቃ እርስ በርስ ሲባላሉ ማን ነው የሚመክረን? በብሄር ሲጣሉ በሃይማኖት ሲጣሉ ማን ነው ይህንን ከማይ አርሶ ጥሩ እኔ ይመጣል። ያምሬ ነው። አንዳንድ ሰዎች ለምን ተስፋ ቶሎ እንደሚቆርጡ አይገባ ይገባኛል። ብዙ ችግሮች ሊኖሩ ይችላሉ፣ ብዙ ስትራግሎች ሊኖሩ ይችላሉ። ያ ነገር ግን እናንተ ላይ የሚቆየ ነገር አይደለም። እንዴት እንደምቆጥሩት ልንገራችሁ። በዲፕሎማ ተመርቆ ዲግሪ የሚያገኝ ሰው የለም። በዲግሪ ከተመረቅ ዲግሪ ራሱ ነው የምታገኘው። በከባድ ጭንቅ ውስጥ ያለው ሰው ከዛ በኋላ የሚያገኘው ነገር እጅግ በጣም ያማረ ነው። በአደ እኮ ይህንን ነገር እያወቃችሁ እናንተ ራሳችሁ ለምንድን ነው የምታስለፈለፉኝ ግን እሱ ከእንግዲህ በኋላ ምንም አይነት ጭንቅ አያስፈልግም ማለት ነው ተረዳሽኛ ባባይ ላይ ሰዎች በጣም በሚያከብረው ቦታ ላይ ማታውቀውን ጥያቄ ተጠየቅ ሴት ልጅ ሶሻል ሚዲያ ላይ መስራት ትችላለች አላቅ ማለት ይከብዳል ጣ ይችን አላቃትም ማለት ይከብዳል ሼክ ከአንተ በላይ ማናዋቅል ሰላም አለይኩም ጓደኞችህ ባሉበት ጓደኞችህ ባለቤትህ ክብረህን ሊነካ የሚችል ነገር አደረገች። እሺ እናቴ ይደውልሻለሁ። እናቴ እና ነገር ስለምትመጣ መግዛት ያለብሽን ነገር ዛሬ ጊዜ እና እኔ እናትህ ገረድ ነኝ እንዴ? በመጡ ቁጥር ሁሌ እንደ ሰራተኛ ምለፈ እንዴ? አስብ እንጂ ሌላ ሰው ማሰራት ትችላለህ። እ ምን አልከኝ? ፈገግ ብሎ ማለፍ እኮ በጣም ከባድ ነገር ነው አይደል? ነፍስን መያዝን ይፈልጋል። ነቢ ስላ ስለም እኮ እንደዛ ነው ያደረጉት። አይሻ፣ እነ ሰይዲና አቡበክር እነ ዑመር ባሉበት አይሻ ቤት ነው የነበሩት። ነቢ ስላ ስለም አንደኛ የነቢ ስላ ስለም ባለቤት ምግብ ላከች። አሃ እኔ በኔ ቤት ምግብ እዛው ላይ ሰበረችው፣ ጣለች። ጋራቱ ሙኩም ብሎ ፈገግ ብሎ ያለፉት ነው። ሰላስ መናታችሁ ቀናቸው ነው። አይከብድም። እስልምና በባህሪው ነፍስን ማረቅ ይፈልጋል። አጠርባለች ቪዲዮ የህይወታችንን ተአምር ሲቃኝ ማለት እንደዚህ ነው። ወደ ሌላኛውና ትልቁ ዜና ሶስታችሁ፣ ደግሞ በአክሱም ውስጥ እየሰማን ያለነው ነገር፣ ሁላችንም ያልሆኑ ነገሮችን እየሰማን ነው። አክሱም ውስጥ እየሆነ ያለው ነገር በጣም ከባድ ሆኖ ከሯል። አሁን ግን ምን አይነት ሁኔታ ላይ እየደረሰ ነው? ህዝቡስ ምን አይነት መነቃቃትን እያሳየ ነው? ንቃም ንቃብ እያሉ ፊታችሁን እየሸፋፈኑ ሰላት ሰላት እያሉ ረበሹም። ባክ ስማ፣ ዛሬ ክላስ ለምንድን ነው የቀራከው? ባክ ሙስሊሞቹ እኮ አበዙ። እስከ ዛሬ ችለናል፣ ግን ካሁን ባላ አንሰማችሁ ሄደን ነው የምንፈለው ባክ። ትክክል ነህ እዛ ንቃም ንቃብ እያሉ ፊታችሁን እየሸፋፈኑ ሰላት ሰላት እያሉ ረበሹም። ባክ እንዲያው አሁን ሰላት ጀምሮ እንዲያውንም አሁ እንደዛ ነው ባከኔም። ደበረኝ ለዛ አ ታሪኩ መጣ። አንቺ በያምን እሺ። እናንተ እዚህ አፍት ትከፍታላችሁ እንዴ? ዩኒቨርሲቲ ቫይዚት ተኮ ሰገዱ ነው። ምን እየሰገዱ ነው እዛ ጋር? ስማ ሰላት እንደተከለከለ አታውቅም እንዴ? ምን ማለት ፈልጌ ነው፣ እኛ በእስልምና እና በሰላት እንደባንድ ደራደር አታውቅም። ብዙ አታውራሽ። ደሞ እዛ ጋም አይኔ ነው እንዴ? ንቃብ ለብሳ እያየሁ ነው። አባት እኛ ሃይማኖታችን አልነከንም እናንተም የእኛን እንዳትነኩ። አንነካችሁም፣ አትንኩን። በሃይማኖታችን እንኑር። ስማ ከዚህ በፊት ሰላትና ንቃብ እንደተከለከለ አታውቅምና ነው ሰላት እና እስልምና ከሰው ሳይሆን ከአላህ ዘንድ ነው። ከአላህ ዘንድ የመጣውን ደግሞ ማንም ሰው ሊከለክለው አይችልም። አረ ብዙ እያወራ ነው። ታሪኩ የልጅ ጨውቶ ትሰመኛለ እኛ ሙስሊሞች በሰላት እና በሃይማኖታችን የመጣ አንደራደርን። ማንም ሰው ሊያስቆመን አይችልም። ሀገራችን ብለን እንጂ ራሳችንን ማስከበር እንደምንችል እነሱም ጠንቅቆ ያውቃሉ። ይህንን ነገር እያወቁ ሀገሪቷ ወዳልሆነ ፖለቲካ ውስጥ እንድስገባ ያደርጋሉ። እነሱ ያጠምዱት ወጥመድ ውስጥ ከመግባታችን በፊት እኛም ነቅተን የሆኑ ነገሮችን ማድረግ መቻላለን። አሁን ደግሞ በሃይማኖት ጭንብል አድርገው የራሳቸውን ፖለቲካ ለማራመድ እየሞከሩ ነው። ይሄ ነገር ደግሞ እንደማይሳካላቸው ያውቃሉ። እውነት ይህንን ታሪክ ስሰማ እናንተን ታጀብኳቸው፣ በተለይ ሴቶችን እውነት በጣም ታጀብ ኳጩ እንደዚህ አይነት ፀባይ ካለብሽ አንቺ በቃ አለቅን አለቅም በቃ በጥይት ደብድቦን የገደላት፣ የአስር አመት ፍቅረኛውን ሜክሲኮ ዋቢ ሸበሌ ጋር ምን አድርገው ለሚለው አብረው ነበር የተማሩት። እሱ ባቺ ይበልጣታል እና ይመረቅና አዲስ አበባ ስራ አግኝቶ ይገባል። ከዛ እሷም ክላስ ሲጨርስ ከኔ ጋ እየኖርን የግል አስተምርሻለሁ ብሎ ይዟት ይሄዳል አዲስ አበባ። አዲስ አበባ ከመጡ በኋላ የግል ተምራ ትጨርሳለች። ከዛ እሱ ሰው ስለሚያውቅ ስራ ያስቀጥራታል ማለት ነው። ስራ ካስቀጠራት ከ5 እና ከ6 ወር በኋላ ግን ባህሪዋ መቀየር ይጀምራል። ይሄ ባህሪዋ መቀየር ስላልተመቸው ቼክ ማድረግ ሲጀምር እዛው ስራ ከምትሰራበት ቢሮ ካለ ልጅ ጋር የፍቅር ግንኙነት እንደጀመረች ይሰማል ማለት ነው ይህን ሲሰማ ቤት ስትመጣ ይጠይቃታል። እንደዚህ አይነት ወሬ እየሰማው ነው ምናምን ሲላት እንዴ፣ እንዴት እንደዚህ ትለኛለ ብላ ቤቱን ትታለት ትወጣለች ማለት ነው። ቤቱን ትታለት ስትወጣ ስራ ቦታዋ ሄደና በንጋታው ይጠይቃታል። ይሄ ነው ወይ የሚገባኝ? እንዴት በእንደዚህ አይነት መንገድ ጨክነች ትተኛለሽ ምናምን ሲላት ስላደረግክልኝ ነገር ሁሉ በጣም አመሰግናለሁ አሁን ግን ሌላ መወደው ሰው አለ ከሱ ጋ ነው መኖር ምፈልገው ብላው ላደረክልኝ ነገር ደግሞ እንዳለ እከፍልሃለሁ ብላው ትታው ትሄዳለች ማለት ነው። ዛ በጣም ይጎዳል። ከዛ መከታተል ይጀምራል እሷን እዛ ኦኬ ሺ ክፈይኝ ብሎ በምታውቃቸው ሰዎች ያስጠየቃት ያላደረኩልሽ ነገር እንዳለ ያስተማርኩሽን ያኑርኩሽን ክፈይኝ ሲላት ኮ ከፍ ላለው ተረጋጋ ትለዋለች። የሆነ ቀን መስሪያ ቤታቸው ገሄድና እጇን ይዛታል። ወደ ቢሮ እየገባች ክፈኝ በቃ በሬን መለያየታችን ካልቀረ ክፈኝ ይላታል ማለት ነው። እጇን ትመነጭቅና ይከፈልሃል፣ ሁለተኛ ዚጋ እንዳትመጣ፣ ካንተ ጋር ያለው ራሱ በጣም ነበር ማፍርብክ ብላ እጇን አስለቅቃ ሶዳ ለበት አቅጣጫ ምራቋን ተፍታ ትሄዳለች ማለት ነው። እዚህ ጊዜ በጣም ነው የተናደደው፣ እሱ በጣም ከዛም መከታተል ይጀምራል። በሩቁ እንደዚህ የሆነ ቦታ ሄዳችሁ ነበር አይቻችኋለሁ፣ ብሬን ክፈኝ እያለ ጠይቃት ጠይቃት ና እሷ በጣም መጥፎ መጥፎ ቃላት መናገር ትጀምራለች። ከዛ የሆነ ቀን ሜክሲኮ ዋቢሻ በሊጋ ተሰልፋ ከኋላ ነው በጥይት ደብድቦ የገደላት እና ከገደላት በኋላ ፖሊሶች ሲናገሩ በጣም ነበር የተረጋገው በጣም ከመሞቷን ሲያረጋግጥ በጣም ነው የተረጋገው። ይህ የተፈጠረው የዛሬ ሀያ አመት ነው። ግን ለምንም ነገር መግደል መፍትሄ አይሆንም። እውነት ነው፣ መግደል መፍትሄ አይሆንም። ግን በውሸት ደግሞ አንዳንድ ነገሮችን ስናረግ ይሄ ነገር በጣም ሊያናድ ይችላል። ያልሆነ ውሳኔዎችን እንድንወስን ሊያደርገን ይችላል። ግን አንዳንድ ሴቶች ግን እናንተ ግን አንዳንድ ሴቶች ግን እኔ ምን እንደሚሻለን አናቅም። እንዴት ነው ግን ማወቅ የሚቻለው? ፊክ ናቸው ብዙዎቹ። እንደዛ እንደዛ ብለው ብዙ ወንዶች እንትናቸውን ያስገባሉ። ፋይላቸውን እንንጃ ብቻ። አንቺ ከነዚህ ውስጥ እንደሌለሽ ተስፋ አድርጋለሁ። በዚህ ኑሮ ውድነት ሰው በቀን ሶስት የመብላት አቀቶታል። ይሄ ልጅ በአንዴ አራት ወር አምስት እንጀራ ሲበላ ተመልከቱት አባ ይሄንን አምስቱ እንጀራ እበላና አሳያለው። ማየት ማማን ነው። ይሄንን አምስቱን እንጀራ እበላለው። ይሄን እንግዲህ ጀምር። አሁን ሰብሰብ በልቻለሁ። አንድ በላና አንድ ደሞ ለካሜራ ሰጣለሁ ማለት ነው አንድ በልቼ ጨርሻለሁ። ይህንን ደሞ ካሜራ ማን ነው የሚበላ? በልተ ጨርሰሃል። አንደኛውን ደሞ ካሜራ ማን ነው የሚበላው? እኛስ ኛ ቁጭ ብለን እየተመለከትን አንድ ምን አለ እስቲ ሁለቱን ሰተህን ሌላኛውን ብትበላ፣ አንዱን ካሜራ ማኔ ብላ፣ ሁለቱን ለእኛ ሰተህን፣ ሁለቱን ብትበላ ምን ችግር አሉ? ከአምስት ውስጥ ይሄ መቻቻላችን ነው እኮ የጠፋው። አንተ ሶስት ሰአት የበላ እኛ እዚህ ነገር ግን ወደ ፖለቲካ እንዳትለውጡት እባክህ። እኔ ፖለቲካ ወሬ እኮ አይመቸኝም። ያዝንላቸው። ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ ከሆነ አብራችሁ ለቆያችሁ ሰዎች